ኢትዮጵያ ሴት ሰብሚሲቭ ናት? አይደለችም አይደለችም። ዶልመንት ልትሆን ትችላለች፣ ሰብሚሲቭ ግን አይደለችም። ሰብሚሲቭ አይደለም። ዌር ሎስ ትዳር ጤናማ እንዳልሆነ በቂ ኤቪደንስ ካላችሁ ለምን አይቀርባችሁም? ትዳር ሰብሚሽን ማለት ምን ማለት ነው? የእናቶቻችሁን የአያቶቻችሁን ፔን እንደ ፖይዝን ነው እዚጋ እያስቀመጣችሁት ያላችሁት? እናቶቻችን እኮ ተሰቃይተው ነበር። እናቶቻችን እኮ እንዲሆን ነበር። ሶ ፍቅር ምን እንደሆነ ስለማላቅ ያለ ልክ መስጠት፣ ያለ ልክ ዋጋ መክፈልን እንደ ፍቅር የምንቆጥር ሰዎች ነው። ፍቅር እኮ አልገባንም። ትዳሩንም ብትተውት ይሻላል። እናንተ ወንዶቹ እንዲህ ናቸው፣ ወንዶቹ ሰነፍ ናቸው፣ ወንዶቹ አይሆኑም፣ ወንዶቹ እንዲህ በቃ ነው እያላችሁ ለምንድን ነው ትዳር የምትፈልጉት? አሳመሚያችሁ ቶሎ ብትድኑ አይሻላችሁም? ያለ ልክ ለወንድ መኖር ትችላለች። ያለ ልክ ምክንያቱም እሹሩሩ እንዳላዳነኝ አውቀዋለሁ። ስ ያለ ልክ መንከባከብ እናት መሆን ነው ፍቅር የሚመስለ ሰላም፣ ዴናችሁ ቲጂ ነኝ። እንኳን ወደ ዩቱብ ቻናል ላይ በደህና መጣችሁ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው መለቃው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ አንድ አድረስ ማድረግ የምፈልገው መሰረታዊ ጉዳይ አለ። በጣም ደጋገም ሽዎች ሰለቸን የምትል ትችላላችሁ። የኔ ኮንተንት አላማ ጤናማ ሴትነትን፣ ጤናማ ትዳርን፣ ጤናማ ወንድነትን እና ሌላው ጤናማ ማህበረሰብን ማየት ነው። ወይም ደግሞ ባለፈው እንዳልኳቸው ለረዥም ዓመት ተዛብቶ የነበረው የትዳር የሴትነት፣ የወንድነት ፐርስፔክቲቭን ወደ ኦሪጂኑ ወደ ዋና ቦታው የመመለስ ነው የኔ ኮንተንት አላማ። በዚህ ስራዎቼ ላይ ምናልባት የብዙ ሰዎችን ህመም ላልረዳ እችላለሁ። የብዙ ሰዎችን የህይወት ውጣውረድ ላይገባኝ ይችላል። ምክንያቱም የምነሳው እና የምናገረው ከሰዎች ህመም ሳይሆን ከመሰረታዊ የትዳር የሴትነት የወንድነት እና የቤተሰብ መርህ ነው። ስለዚህ አንዳንዶች በእኔ መሰማት ካልተሰማችሁ፣ በእኔ መታየት ካልተሰማችሁ እናንተን የማየት እናንተን የመስማት አላማ አንግቤ አይደለም ኮንተንት መስራት የጀመርኩት። እናንተን መስማትማ እና እናንተን ቁስልማ ማከክ ቢሆን ኑሮ አላማ ይኮ በጣም ቁጭ ብዬ በጣም ብዙ ብር ሰራ ነበረ። ግን አላማው እሱ አይደለም። አላማው ልንታመም እንችላለን፣ ልንጎዳ እንችላለን፣ ግን ደዘ ሂሊንግ መዳንም ይቻላል ብዬ መዳኑ ላይ ነው ፎከስ የማደርገው። ትላንትና አንዲት መወዳት ሴት ስታወራ የነበረውን ነገር በጣም እየገረመ የነበርና ህክምና ላይ ስንሰራ አለች፣ አንድ ሰው ቆስሎ ሲመጣ አካሉ ስፔሻሊ ይሄ ውስጥ አካሉ የሚታይበት አይነት ቁስል ካለው ህመም እየተሰማው የቆሰለበት ቦታ መድማት አለበት። ህክምና ላይ ያላችሁ ታውቆት አላችሁ። እኔ አላቅም ነበር ቦታው ላይ መድማት አለበት። ቦታው ላይ ደማ ማለት ጤናማ የደም ዝውውር አለ። ስለዚህ ቶሎ ሂሊንግ ይመጣላለች። ስለዚህ ምን ገባኝ፣ ዋት ኤቨር አይ ዱ የምናገረው ነገር የሆነ አካላቱን ቡጭቅ እንደማድረግ ሊሰማችሁ ይችላል። በጣም ኢንፔን ልትሆኑ የምትችሉ ሴቶች እንዳላችሁ ይገባኛል። አቀዋል ነው አንዳንድ ሀሳቦች የዛሬ ስድስት ሰባት ዓመት ነው የምሰማቸው። እንደሚያናድዱኝ አውቃለሁ ግን ቦጭቄ አሳምሜ ቶሎ የደም ዝውውራችሁን ባስተካክልላችሁ አይሻላችሁም? አሳምሜያችሁ ቶሎ ብትድኑ አይሻላችሁም? አንድ ዓመት ሁለት ዓመት ቁስላችሁን ከማከላችሁ አይሻልም? ከዚህ እንደዛ ስለማምን ነው። ፎር ሰም ሪዝን እኔ በጣም ይሄ ካውንስሊንግ ላይ ጎበዝ እንዳልሆንኩኝ አውቃለሁ። ሰዋማ ስራለሁ ቤስሊ ግን ካውንስሊንግ ላይ ጎበዝ አይደለውም። ሂሊንግ ላይ ግን ጥሩ እንደምሰራ ቃለው። ምክንያቱም ካውንስሊንግ ላይ በጣም ራሴን ፑሽ ባደረኩ ቁጥር በጣም ሴምፓቴቲክ፣ በጣም አንደርስታንዲንግ እየሆንኩ እመጣለው። አይ ዶንት ዋንት አልፈልገውም። በጣም አንደርስታንዲንግ መሆን አልፈልግም። አንደርስታንዲንግ ከሆንኩኝ ነገሮችን ከመፍታት ሴትል ከማድረግ ይልቅ ዘመናት እንዲቆጥሩ ነው ማድረገው። ዛት አይ አንደርስታንድ እና ብዙ ሰዎችም ወደ እኔ ሲመጡ፣ አናት ጉዳት ካውንስሊንግ ላይ ጥሩ አይደለም። አናት በጣም የሰውን ህመም መስማት አልወድም። ግዴታይ ሊሆን ይችላል እኮ መስማት፣ ግን አይኒድ ደ ሶሉሽን ከሰማው በኋላ ሶሉሽን ነው እምፈልገው። ፊክስድ ነው መደረግ ያለበት ሴትዮ በራሷ እምትሆን ሄልፕ አድርጊያትም ቢሆን ፊክስ ነው መደረግ ያለበት። ፈርስት ሴሽን እያልኩ ሰምቼ እያልኩ ሰምቼ ሲክስ ሴሽን ላይ ያልኩ መስማት በራሱ ለእኔ ጤነማ ነው ብዬ አላስብ። እንዳልኳችሁ ነው የእኔ ፐርስፔክቲቭ ሊለይ ይችላል። እሹሩሩ አልወድ፣ ምክንያቱም እሹሩሩ እንዳላዳነኝ አውቀዋለሁ። ስለዚህ በጣም ይሄ ሴንስቲቭ የምትሆኑ ሰዎች የእኔ ኮንተንት ዲስአፖይንት ላይ ሊያደረጋችሁ ይችላል። እየተናደዳችሁ የምታዩ ሰዎች ኮመንት ሳትጽፉ ሃንጌ ነገ ላይ ከምን አይነት ቦታ ላይ እንደምትወጡ እራሳችሁን ታይታላችሁ። ኦኬ ዛሬ እንዳልኳችሁ አድረስ ማድረግ የምፈልገው ሀሳብ ምንድን ነው መሰላችሁ? ስለ ትዳር ጤናማ አመለካከት ከሌላችሁ ትዳርም አትፈልጉም? እናንተ ወንዶቹ እንዲ ናቸው፣ ወንዶቹ ሰነፍ ናቸው፣ ወንዶቹ አይሆኑም፣ ወንዶቹ እንዲ በቃ ነው እያላችሁ ለምንድነው ትዳር የምትፈልጉት? ኢናፍ ኢቪደንስ አላችሁ። ትዳር ጤናማ እንዳልሆነ በቂ ኢቪደንስ ካላችሁ ለምን አይቀርባችሁም? ትዳር ለምን ትፈልጉት አላችሁ? እናንተም እንደ እናቶቻችሁ የማይሆን መንገድ ከሄዳችሁ በኋላ ለሌሎቹ መራርነትን ለማካፈል ነው? በቃ ትዳር ቆንጆ አይደለም ብላችሁ ካሰባችሁ ትዳር ይቅርባችሁ፣ አትፈልጉት፣ አትፈልጉት፣ እውነት ይቅርባችሁ። ምክንያቱም ትዳር ትዳር የሚሆኑ ለሚሰራበት ነው ትዳር ትዳር የሚሆነው እራሷን ፕሪዘርቭ አድርጋ ማስጠበቅ ያለባትን ነገር አስጠብቃ ለትዳሯ ኮሚት ስትሆን ትዳር ትዳር የሚሆነው እንጂ ሰርግ ብቻ ለሚያምራትማ ትዳር ትዳር አይሆንም። ስለዚህ ሁሌ ጊዜ ስለ ትዳር በተስነሳ ቁጥር እናቶቻችን ተጨቁነው፣ እናቶቻችን ተመድለው የምትሉ ከሆነ ለምን ጭቆናን ትመርጣላችሁ? ትዳር ጭቆና እንደሆነ እያሰባችሁ ነው። ከዝሜን አደር ወንዱ ያው ነው። ወንዱ ልጎ አይቀየሩም። ወንዱ ያው ነው። በፊት የነበረውም በሴም ማይንሴት ያለው ወንድ ነው ያለው። ትንሽ ዘመነኛ ሊሆን ይችላል። ስለዚህ ጭቆናን አትምረጡ። ትዳር ጭቆና ነው ካላችሁ፣ ጭቆናን አትምረጡ፣ ይቅርባችሁ። ብቻችሁኑ ብቻችሁን ስትሆኑ ደግሞ መራራ አትሆኑ። ታናናሾቻችሁ ላይ ሪስፖንስብሊቲ ስላለባችሁ ለእነሱ ማይሆን ታሪክን አትጋቷቸው፣ አትጋቷቸው። አይመስላችሁም? ትናንትና ቪዲዮ ላይ የተወሰኑ ኮመንቶች አሉ፣ ኔጌቲቭ ኮመንቶች ብዙ ላይክም አላቸው። ቢካዝ አይ ኖ ኔጌቲቭ ኮመንት ላይ በጣም አፊሌት የምታደርጉ ሰዎች እንዳላቸው አውቃለሁ። ፔን የለም ብዬ መናገር አልችልም። ፔን አለ፣ ያለፈ ህመም አለ። እናቶቻችን ተሰቃይተው፣ እናቶቻችን አቢዩስ ተደርገው ምናምን የሚባለው ነገር እጋረዋለሁ ግን ደግሞ ያንን ፔን እንደ ፖይዝን ደግሞ መጠቀም አልፈልግም አልፈልግም። አሁን አብዛኞቻችሁ እያደረጋችሁ ያላችሁት ማግባትን ትፈልጋላችሁ፣ ጥሩ ትዳር ትፈልጋላችሁ፣ ሴትን ማድረግ ትፈልጋላችሁ። ግን የእናቶቻችሁን የአያቶቻችሁን ፔን እንደ ፖይዝን ነው እዚህ ጋ እያስቀመጣችሁት ያላችሁት። እናቶቻችን እኮ ተሰቃይተው ነበር፣ እናቶቻችን እኮ እንዲሆነው ነበር። እናንተ እንደዛ እየሆናችሁ ነው ማይ ኳስችን ንስ እናቶቻችሁ ምርጫ አልነበራቸውም። ምርጫ አልነበራቸውም። የእኛ እናቶች ምርጫ የሌላቸው እናቶች ነበሩ። አያቶቻችን ብትሉ አያግሪ የተጠለቁ አሉ፣ ያለዕድሜያቸው ያገቡ አሉ። አይጌደት እናቶቻችን ምርጫ ስላልነበራቸው ነው ስላልነበራቸው ነው። ፔን አለ፣ አይ አንደርስታንድ። እናቶቻችን ስትራግል ያደረጉበት መንገድ አለ፣ አይ አንደርስታንድ። ነገር ግን ያንን ፔን እያነሱ ያንን ህመም እያነሱ ለታናናሾቻችን መርዝን መጋትን ግን ደስ አይለኝም። ዶን ዩ ቲንክ ኢቨን ሃፕሊ ሜሪድ የሆኑ ሴቶች ስትራግል የማያደርጉ ነው የሚመስላችሁ? በጣም ነው ስትራግል የሚያደርጉት። በጣም ዝምጣ ያለ ውይ፣ እሱ እኮ ሪስፖንስብል ባል ነው፣ ፕሮቫይድ ያደርጋሉ፣ እንዲ ያደርጋሉ ምናምን የሚባለው ሰው የራሱ ዶ ዩ ቲንክ ከባድ ማንነት የሌለው ነው የሚመስላችሁ? በጣም ስትራግል እናደርጋለን፣ ትዳር ውስጥ በጣም እናደርጋለን። ግን ያንን ስትራግል እናንተ ትዳርን እንድትጠሉ ስለማንፈልግ ከባዱን ፓርት አንነግራችሁም እንጂ ላትፈልጉት ትችል ነበር ትዳርን ባጠቃላይ። ስለዚህ የሆነ ሰውን ታሪክ እየመዘዛችሁ እናቶቻችን እናቶቻችን የምትሉ ሴቶች ካላችሁ አታግቡ፣ አታግቡ ጥያቄ እናቶቻችን ተበድለዋል አማራጭ አልነበራቸውም ዋጋ ከፍለዋል እንዲህ ሆነዋል የምትሉ ሴቶች ስቲል እናንተው ሴቶች ትዳርን ፈርሱ እያደረጋችሁ ነው እናቶቻችን ተበድለዋል ካላችሁ ለምን ትዳርን ትፈልጉታላችሁ የእናቶቻችሁን ህመም እዚህ ጋር እንደ መርዝ እያስቀመጣችሁ ወይም ደግሞ ወንዶች ማለት ሊጎዱ የሚችሉ ወንዶች ማለት ሊያጠቁ የሚችሉ እንደሆነ እያመናችሁ ስቲል እናንተ ወንዶችን እየፈለጋችኋቸው ነው። ሜክሰንስ በዚህ ናሬሽን የምትቆዩ ከሆነ ጤናማን ወንድንም ወደ ራሳችሁ አትሰነስሙ። ከዚህ በፊት ነግሬያችኋለሁ። ስለ ትዳር በጣም ጤናማ አመለካከት የነበራቸው በዙሪያ የነበሩ ሴቶች ጋብቻ የፈጸሙባቸው ወቅቶች በጣም አጭር ነበሩ። ምክንያቱም ልባቸው ንጹሕ ነው ልባቸው ወንድም ላይ ትዳርም ላይ ንጹህ ስለነበረ እንደው ዝግጁ ነበሩ እና እግዚአብሔርም ቶሎ ባልን ሰጣቸው። መራራ አልነበሩ። ስለዚህ በትዳር ላይ ሆናችሁ ህመምን ብቻ እያያችሁ ለሌሎች ሰዎች ጤናማ ምክርን የማትመክሩ ሴቶች እናንተ ሞራል ሬስፖንሲቢሊቲ ነበረባችሁ። ሞራል ሬስፖንሲቢሊቲያችሁን እየተወጣችሁ አይደለም። ትዳር ቀላል ሆኖ ያውቅ ሊሆን አይችልም። ለምን? ኢንትራክሽን ነው፣ ግንኙነት ነው አደለም? ግንኙነት ነው። ትዳር ከባድ እንደሆነ እየታወቀ አንዲት ሴት ልጅ በዝግታ በዝምታ ትዳሯን የምታጸናበትን ቤቷን የምትሰራበትን ጥበብ ከመፈለግ ይልቅ በየሶሻል ሚዲያው መራርነትን የምትናገር ከሆነ ለሌሎች መርዝ አድርጋ እየሰጠች እንደሆነ ማስተዋል አለብን። መጥፎ ስቶሪ እኮ በየቀኑ ያጋጥመኛል፣ መናገር ይችላለሁ። ዋይ ወዳይ ኮራፕት ወንድሮ ኮራፕት የማረጋችሁ አንዳንዶቻችሁ እዚህ ጋር ስናገር ሁሌ አንደስታንድ አልታረግም። በዚህ መልኩ ስላላለፍሽ ነው፣ ብዙም አልፈባቸው መንገዶች አሉ። ነገር ግን ከማልፍበት መንገድ ያለፈ ኢንተራክሽኑን ቫሊዩ አረገዋለሁ፣ ያለሁበትን ነገር ቫሊዩ አረገዋለሁ። ስለዚህ አንዳንድ ያገባችሁ ሴቶች በቃ ምርር እያላችሁ እዚህ ጋር ስታወሩ ብታስቡት የሚገባው ነገር ብዙ ኮራፕት እያደረጋቸው ያሉት አናማሾቻችሁ እንዳሉ ልታውቁ ይገባል። በጣም የሚገርመኝ ነገር አሁን ትንሽ ልጆች መጥተው አይዶንት ቲንክ ማገባ አይመስለኝም ሲሉ ደስ ነው የሚላችሁ? የኛን መራርነት ሪዛልት ማየት ነው እኮ። የእኛን መራርነት ውጤት ነው እያየን ያለ ነው እኮ። ማግባት አልፈልግም ካሉ ትዳር እንዲነው ወንድ ልጅ እንዲነው ምናምን እናምን ነገር እያላቸው ነው። ስለዚህ እንዴት ነው የሚገቡት? ፌር ሞንገር አድርገናል አርገናል። በቃ ፍርሃትን ጭረንባቸዋል። ስለዚህ ትዳር ውስጥ መግባት አይፈልጉም፣ ይፈራሉ። የሆነ ነገር ቢሆኑስ፣ የሆነ ነገር ቢያደርጋቸውስ። እና እንደ አገባ ሰው ብልሃተኛ እንደሆነ ሰው መፍትሔ ከመፈለግ ይልቅ ሁል ጊዜ ኮምፕሌን የምታደርጉ ሴቶች ትዳሩንም ብትተውት ይሻላል። አንደኛ ቢተርነሳችሁ እናንተ ጋብቻ አይደለም የሚቀረው፣ ዙሪያችሁ ወዳሉ ሰው ስፕሬድ ታደርጋላችሁ። ለዚህ ነው አንዳንዶቻችሁ መጥፎ ኮመንት ስታገኙ ላይ አርጋችሁ አዎ ኤግዛክትሊ ምናምን እያላችሁ የምትጨባጨቡት ቢካዝ መራርነት ስላለ ነው። ትዳር ከገባችሁበት በኋላ ኢትስ አ ቾይስ። አይ ኖው አንዳንድ ከባድ ወንዶች እንዳሉ አውቃለሁ፣ ግን በዙሪያችን ካሉ አንዳንድ ወንዶች በላይ ከባድ ወንዶች ደግሞ እንደሌሉ እርግጠኛ የምንላመፈልጌ ነው ህይወትን የእኛን ህመም ለሌሎች መርዝ አድርገን ባለማስቀመጥ ኃላፊነታችንን መወጣት አለብን። ደ አንዳንድ ሴቶች ይሄ ጋብቻን ሲጠሉ በየሶሻል ሚዲያው እየወጡ ትዳር ማለት እንዲነው ወንድ እንዲያረገኝ እንዲገባው እንዲወጣው ምናምን እያሉ ሲናገሩ በብዙ ስብራት ውስጥ እንድንቆይ ነው የሚያደርገው። ሚዝሪ ላቭስ ካምፓኒ ያደለ አንዲት ሴት ልጅ ተበደልኩ ምናምን ምናምን ስለሀሀብኛን ተበድለናል ምናምን የሚሉ ብዙ ብሮክን የሆኑ ሴቶችን ነው የሚሰበስበው። አይ አንደርስታንድ ይሄ አንዳንዶቻችሁ መራራ የምትሆኑት ኢዝ አውት ኦፍ ፔን ፔን የለም እያልኩ አይደለም ፔን አለ ግን ፔኑ ሲታከክላችሁ ከምትቆዩና እድሜያችሁ በጣም ከሄደ በኋላ ብንን ከምትሉ ያንን ፔን ሩት ኮዙን አውቆ ለምን እዛ ፔን ላይ አንሰራ ለምን እዛ ፔን ላይ አንሰራ አይሻል ስንት አመት ኮምፕሌን እናርግ ስንት አመት ዲስፖንትድ ነው ስንት አመት እናልቀስ ሊሰራበት ይገባል ሌላ አድሬስ ማድረግ አንድ አድሬስ ማድረግ የምፈልገው ይህንን ቪዲዮ ከቻላችሁ ቆርጣችሁ እንደው ሌላ ሶሻል ሚዲያ ላይ ብትለቁልኝ ደስ ይለኛል። አይዶንት ቲንክ የኢትዮጵያ ሴቶች ሲናሪዮ የገባሽ አይመስለኝም። የኢትዮጵያ ሴቶች እኮ ሰብሚሲቭ ናቸው፣ በጣም ላቪንግ ናቸው፣ በጣም ኬሪንግ ናቸው። ኢትዮጵያ ውስጥ ነው የምኖረው። አንዳንዶቻችሁ ግራ ከገባችሁ ኢትዮጵያ ውስጥ ነው የምኖረው። ሰብሚሲቭ አልነበርኩም፣ አልነበርኩም። መራራ ነበርኩኝ አግሬሲቭ ነበርኩኝ። ስለ የትኞቹ የኢትዮጵያውያን ሴቶች ነው የምታወሩት? የኢትዮጵያ ሴቶች ሰብሚሲቭ አይደሉም። ዌር ሎስት ግራ የገባቸው ሴቶች ናቸው። የሀገሬ ሴቶች ግራ የገባቸው ሴቶች ናቸው። ፍቅር ምን እንደሆነ ስለማናቅ ያለ ልክ መስጠት፣ ያለ ልክ ዋጋ መክፈልን እንደ ፍቅር የምንቆጥር ሰዎች ነው። ፍቅር እኮ አልገባንም። ፍቅር እኮ አናውቅም። ተሰጥቶን ስለማያት ፍቅርን አናውቅም። ስለዚህ ፍቅር የሚመስለን ያለ ልክ መስጠት፣ ያለ ልክ መንከባከብ፣ እናት መሆን ነው ፍቅር የሚመስለን። የኢትዮጵያ ሴት ሰብሚሲቭ ናት? አይደለችም። አይደለችም። ዶርማንት ልትሆን ትችላለች። ሰብሚሲቭ ግን አይደለችም። ሰብሚሲቭ አይደለንም ወይ ሎስት። የሀበሻ ሴት ሎስት ናት፣ ግራ የገባት ናት። በትዳር ጅማሮ ትጮ ትጮህና፣ እኔ ያልኩት እኔ ያልኩት ትልና ልክ ግራ ሲገባው ሰውየው ሸት ዳውን ሲያደርግ ማውራት ሲያቆም የሆነ የሆነ ነገር ሲሆን ምን ይሻለኛል ብላ ምትወጣናት እኮ የሀገሬ ሴት። ሰሚሽን ማለት ምን ማለት ነው? ሰሚሽን ማለት ምን ማለት ነው? ራስን አሳልፎ መስጠት ነው እንዴ? ሰሚሽን ማለት መገዛት ማለት ራስን አሳልፎ መስጠት ነው። ለእኔ የምለው ነገር ማጣት ነው እንዴ? ሰሚሽን ማለት ሰሚሽን ማለት ምን ማለት የሀገሬ ሴት ሰሚሲቭ ምናምን አይደለችም። የሀበሻ ሴት በጣም ጥሩ ኳሊቲ ዋጋ የምትከፍል ናት። የተማረችው እሱን ስለሆነ ያለ ልክ ዋጋ የምትከፍል ናት። የሀገሬ ሴት ግን ሰብሚሲቭ አይደለችም። የሀገሬ ሴት ኦቨር ጊቨር ናት። ከልክ ያለፈ ሰጪ ናት። እሱን ለማየት ከፈለጋችሁ የሶሻል ሚዲያ ካፕል ሴቶችን ማየት ትችላላችሁ። ኦቨር ጊቨር ናቸው። ዜር ማዘርስ ለወንዶቻቸው እናቶች ናቸው። ፍቅር እንደሱ አይደለም። ፍቅር እኮ አልገባንም ኖት። ሰብሚሽን መገዛት ማለት ነው። ማለት ኢትዮጵያን ወመን የኛ ሴቶች ማለት ሰሚሲብ ናቸው? አይደለንም። እንደኛ ኮምባቲት አለ እንዴ? እንደኛ ተከራካሪ አለ እንዴ? እኔ ያልኩት የሚል እንደኛ አለ እንዴ? ሰሚሽን ምንድን ነው? እሽታ ኮ ነው። ጤናማ እሽታ ያለውን ሁሉ እሺ በእርሶ መጀን ማለት አደለም፣ ሰሚሽን ማለት ወይም መገዛት ማለት የሀገር የሴት እኮ ኮምባቲት ተከራካሪ ኮናት አርጊመንታቲቭ ኮናት እኔ ያልኩት ነው የሚሆነው፣ ምትል ኮራ ሬር ካገኙ ወንዶች የማያልፏት ጥቂት የሴት ግሩፒንግ አለ። አይ ቲንክ ሰሚሽንን ኦቨርጊቨር ከመሆን ከልክ በላይ መስጠት ራስን ከመጣል ራስ በላይ ለሌሎች ከማሰብ ጋር አገናኝተ ነዋል። የኢትዮጵያ ሴት ሰሚሲቭ አይደለች፣ ራሷን ግን አሳልፋ ትሰጣለች። የኢትዮጵያ ሴት ሰሚሲቭ አይደለች፣ ያለ ልክ ለወንድ መኖር ትችላለች። ያለ ልክ ትላንትና በሰራሁት ቪዲዮ ላይ አንቺም ቢሆን ከሆነ ጊዜ በኋላ ራሴን ነው የማስቀድመው ስትይኝ ሰማሻለ። እኔ መች ሰው አስቀድማለሁ አልኩ። ይም ርስት እኔ ይቀድማለሁ። የኔም ሄልዝ ይቀድማል። የኔ ጤና ጉዳዮ ይቀድማል። ሌሎች ከመስጠት በፊት የኔ ጤና ይቀድማል። የኔ ሰላም ይቀድማል። አምና ቢንግ ሰልፍሽ ግን እኔ የሌለኝን ለሰው መስጠት አልችልም። እኔ ራሴን እየጠለው ለሰው መስጠት አልችልም። ዳስዋ ፊለን ከእናቶቻችን የተማርነው ራሳቸውን እየጠሉ ለእኛና ለባሎቻቸው አብዝተው መስጠት ነው። እሱ ፍቅር አይደለም። እሱ ሰሚሽን አይደለም። ለዚህ ነው መራርነትን ያካፈሉ። ለዚህ ነው መራርነትን ስፕሬድ ያደረጉት። ለዚህ ነው ሰሚሽን ምንድን ነው? መገዛት ምንድን ነው? ዱ ሪሊ ነው ላት ሚገባን አይመስለኝም እንዴ እንደው በሞቴ ሰሚስቭ ሚስት ያላችሁ ወንዶች፣ አትሊስት የእናንተን ኦቶሪቲ የምታከብር ሚስት ያላችሁ ወንዶች፣ ባካችሁ ኮመንት ላይ ጻፉት። የሀገሬ ሴት ሰሚሲቭ ናት? አይደለችም። ኦቨርጊቨር ናት፣ እንዳልኳችሁ እናት ነገር ናት። ያለ ልክ ትሰጣለች፣ ያለ ልክ ራሷን ጥላ፣ ማንነቷን ጥላ፣ የምትሆነውን ነገር ሁሉ ትታ የሆነ ትዳርን ለመምሰል ጥረት ታደርጋለች። ካዝ ማንም ጤናማውን ሴትነት እና ጤናማውን ሚስትነት አላስተማራትና የሀገሬ የሴት ሰሜት ይባደለች። ኦር እንደዛ ምትሉኝ ከሆነ ኢትዮጵያ ውስጥ አደለውም ማለት ነው። አይ ቲንክ ዊ ሃቭ ኤ ሮንግ አንደርስታንዲንግ ሰብሚሽን፣ ስለ መገዛት የተበላሸ አመለካከት ነው ያለን። የሀገሬ ሴት ከልክ በላይ ትሰጣለች። አዎ ከራሷ በላይ ትሰጣለች። አዎ ለቤቴ ለቤቴ ለቤቴ ብላ ባሏን ያላማከለ ስራ ትሰራለች። አዎ ሰሜሴት ግን አይደለች። ብዙ ሴቶች የሚሰሩት ለቤቶቻቸው ብለው ነው፣ ለባሎቻቸው ብለው አይደለም። ቤትን ቤት ያደርገው የባልና ሚስት መኖር ነበረ ያለ ልክ። ሲኒና ብርጭቆ ለመሰብሰብ ዋጋ የምትከፍል ብዙ ሴት አለች። ራሷን ጥላ፣ ቤቷን የምታሳምር ሴት አለች። ራሷን ጥላ ዩር ቴሊንግ ሚ ዚስ ሰብሚሽን በፍጹም ሰብሚሽን አይደለም። እና የሀገሬ ሴቶች ሰብሚሲቭ ነን። ስለ ማነው የምታወሪው? ስለ ዋስተን ነው መነው መላ አይደለም። ከምባቲክ ነን። ኤኒዌይስ ቤት ውስጥ ያሉ ወንዶች ሰነፍ ናቸው፣ ምንም አይሰሩም ምናምን የወንዶች የቤት ስራ ማገዝ ላይ ሊሚቴሽን ቢኖረኝም ኮምፕሊትሊ አያግዙ ማለት አልነበረም። ግን ሁልጊዜ ኩሽና ኩሽና ለሚለው ወንድ አር ዩ ሴክሹዋሊ አትራክትድ? እውነቱንም እንነጋገር ስሜታችሁ እንደው ይቀሰቀስላችኋል? ሴቶች ለምን ክሮፕ አርጌ ያሳያችሁ ጽሑፍ አላል። ሴቶቹ ምድን የመከሩት ዋትር መጥመጥ ኩሽና ኩሽና አትበል ወንድ ሁን ተባለ። የድሮ አባቶች የነበራቸው ነገር እኮ ፕራይዳቸው ነበር። ወደ ኩሽና ይገቡም ነበር። ሴቶቹም ሴቶች ስለነበሩ ማለት እና በጣም ኩሽና ኩሽና እንዲል የምትፈልጉት ወንድ ያላችሁ ሴቶች እዚህ እውነቱን ነገሩ። አር ዩ አክቲቭሊ ሃቪንግ ሴክስ ታደርጋላችሁ፣ ትተኛላችሁ፣ ቶሎ ቶሎ ነው ወይስ በወር አንዴ ነው የሚደርሳችሁ? ቤት ውስጥ በጣም ካልሰራልኝ፣ ኩሽና ኩሽና ካላለልኝ የምትሉት ወንድ ኩሽና ኩሽና ሊል ይችላል፣ ግን የወሲባዊ ፍላጎቱ እንዴት ነው? ታሟሉለታላችሁ? ስሜታችሁ ሲቀሰቀስላችኋል? ጥያቄ ነው። ከዚህ ዋንስ ወንድ ልጅ ኩሽና ኩሽና ካለ በኋላ የሚኖረው ፐርሰናሊቲ የሚኖረው ትሬት መቀየሩ አይቀርም፣ አይቀርም። ለዚህ ነው አብሮኝ ካላገዘኝ ኩሽና ካልገባ ካላችሁ በኋላ ሴክስ ለስ ሜሬጆች የበዙት ለዚህ ነው። ለምን እንደ ወንድ ማየት አትሽ፣ ይህን እንድትከራከሩኝ ነው። በጣም ብዙ ሴክስ ለስ ሜሬጆች እንዳሉ አቃለ፣ ወንዶች ዛሬ መጥፎ ምክር ልንከራ፣ ስላጣማት ኩሽና ኩሽና አትበል አቃለ ብዙ ወንዶች ሴክስ ዲፕራይቭ እንደተደረጋችሁ ወይም በበቂ ሁኔታ ቤት ውስጥ እንደማታገኙ አቃለው። ኩሽና ኩሽና እያላችሁ እንዴት ልታገኙ ትፈልጋላችሁ? ወንድነታችሁ መንቴን ሳታረጉ ኩሽና ኩሽና ብለ እሷን ከምታግዛት አጋዥ ቅጠረላት። አጋዥ አፎርድ የማታረግ ከሆነ ውጣና ተጨማሪ ስራ ሰርተ ተጨማሪ ገቢ አምጣላት። የኩልነቷውን ግራ ያጋባን ነገር እዚህ ጋር ነው ሴቱ ኢሞሽናል ሲሆንና እኩል ነኝ ብሎ ሲያስብ በሁሉም ስራ ላይ ወንዱ ኢንቮልቭ እንዲያደርግ ይፈልጋል። ድዳውን የትኛውም ሴት አትራክትድ የምትሆንለት ወንድ ለሆነ ወንድ ነው። ኢቨን የፍሷም ወንድ ወንድ ብትሆን ማለት ነው። እና ወንዶች አትሞኙ። ኮሽና ኮሽና እያላችሁ ወንድነታችሁን አትጣሉ። አይ ሜነት በጣም እንዲያግዟችሁ ከፈለጋችሁ ያግዟችሁ፣ ምርጫችሁ ነው። እሱም ግን ሴክስ ሲጠይቅ ቅድመ ሁኔታ ታስቀምጡል። ዘመንኛው ነገር በጣም ሴቶችን ኮራፕት ያደረገብን ነገር ምንድን ነው? ይሄ ሁሉን ነገር አብሮ ማድረግ፣ አብሮ መቀለድ፣ ባልና ሚስት ጓደኛ መሆን ነው፣ እንደ መዘመን ይታያል። ፕሊዝ ወንዶች እንዳትሞኝ እንዳትሞኝ። እናንተ ብቻ ሮጥ ሮጥ ብላችሁ ስራ ሰርታችሁ ገንዘብ ይዛችሁ፣ መቼም እዚያ ያላችሁ ወንዶች፣ እሷም ታገዘኝ እንጂ ምን ቦጣኛ ምትላላችሁ ብዬ አላም እንደዛ እንደማታሳፍሩኝ እርግጠኛ ነው። ኤኒዌይስ ፖይንቲን ሳጠቃልን ዛሬ መቼም እዚህም እዚያም ረገጥኩኝ የኮሜንታችሁን መልስ መመለስ ስለፈለግኩኝ ነው። ሳጠቃልን ከባድ የሴቶች አብዝ የምንቆጥረው ነገር ኤክስፕሎይቴሽን ነው። ኤክስፕሎይት መደረጋችሁ ነው በጣም የሚያበሳጭ። ስለዚህ ኤክስፕሎይት እንዳትደረጉ ከፈለጋችሁ ደግሞ ሴት መሆን አለባችሁ፣ ሴት መሆን አለባችሁ። ሴትነት ይሄ በባዮሎጂ ብቻ የመጣው ሳይሆን የሴት ማንነት መላበስ አለች እና፣ ፌሚኒቲን እንደ ስንፍና እንደ ድካም እንደ በታችነት የምትቆጥሩ ሴቶች ካላችሁ ፌሚኒቲን አክሴፕት ካላረጋችሁ ዊዝደም ማግኘት አትችሉም። የሴትነት ጥበቡን ማግኘት አትችሉም። የሴትነት ጥበቡን ማግኘት ካልቻላችሁ ደግሞ ነገር አለማችሁን ኮንትሮል አታረጉ በደንብ ነገራቸው መያዝ አትችሉም። እኔ ስለ ፌሚኒቲ ሳውራ ሴት ስለ መሆኑ ሳውራ፣ ሴት ልጅ ሰነፍ ትሁን አይደለም ደካማ ትሁን አይደለም። ሴት ልጅ ለዘብ ብትበል፣ በዛ መለዘብ ውስጥ ዊዝደም ዲቨሎፕ ታደርግ። ከኛ ውስጥ የሚወጡ ሴቶች ሰነፍ የሆኑ ደካማ የሆኑ ሴቶች አይደሉም። ጠንካራ ዘሴም ታን ብልሃተኛ የሆኑ ናቸው። ጥንካሬም ብቻ እንደ ሞደርን ወመን የያዙ አይደለም እና ሴትነትን እንደ ብልሃት እንደ ጥንካሬ የማትቆጥሪ የሆነ ሴትነት የበታችነት እንደሚያደረግሽ የምታስቢ ከሆነ ፖይንትለስ እኮ ነው፣ ፖይንትለስ ነው። እንደ ወንድ እየለፋሽ እንደ ወንድ ስራግል እያደረግሽ ሴት ልሁን ደግሞ ከባድ ነው። ስለዚህ ሴትነትን ወይም ፌሚኒቲን መልሶ አኳየር ማድረግ ያስፈልጋል። ወደ ሴትነት መመለስ ያስፈልጋል። ሴት ሁኑ ለዘብበሉ ሲባል መብታችሁን አስነኩ፣ ተረገጡ፣ ምናምን ሳይሆን ብልጥ ሁኑ ነው፣ ልባም ሁኑ ነው። አያቶቻችን ማየታችሁ ከሆነ ድምፃቸው የሚሰማ አይደለም፣ አግሬሲቭ አይደለም፣ በጣም አርጊመንታቲቭ ጨዋሄ አይደለም። እንደውም የጓደኛ ሴት አያት ስትነግረኝ ትዝ ይለኛል። በጣም ባሏ ሲያናድዳት ጮክ ብላ መናገር እና መሳደብ ስለማትችል እሱ በማይሰማበት ሁኔታ ታጉረመርም እና እሱ ሲመጣ ካልም ትሆናለች አለን እና ር ኦልዌይስ ፒስፉል ዲስአፖይንት የሚያደርግ ነገር አለ፣ ግን ሪያክሽኗቸው ይለይ ነበር እና አያቶቻችን ሴት የሆኑበት ጥበብ

አሁን ያለው ሰጣ ገባ ውስጥ አንገባም። ኩሽን ላይ ይግባ አይግባ ሪሞት ይዞ ነው ቁጭ የሚለው ልጅ አያሳድግም። ምንድነው ብር ያመጣል ማነው እና እሱ ምናምን አን አጣንገባ ሂሊንግ ካምስ ቤስት ሂል ማድረግ ይጠበቅብናል። ከዛ ውጭ ግን ያገባችሁ ሴቶች የናንተን ህመም ለተማማሾቻችሁ መርዝ አርጋችሁ አታስቀምጡ። ህመማችሁን አክሙ። ትዳራችሁን አክሙ። ትዳር ይታከሙ ብዙ ሴቶች ሲያክሙ ይቻላል እና ትዳራችሁን አፉ ዲስአፖይንት የሚያደርጉ ወንዶች አሉ። አዎ ቢትሪ ያደረጉ ወንዶች አሉ። አዎ የነሱ ብልግና የነሱ ቢትሪያል ሚን ለመሆን ሰርቲፊኬሽን አደለም ነው እውቅና አደለ ብልሃተኛ ስትሆኑ ሚን መሆንን ሳይሆን ፎርጊቭ አርጋችሁ ሪኮንሳይል አድርጎ መሄድ ይጠይቃል። ምክንያቱም ፎርጊቭ ማድረግ በጣም ብዙ ማለት ነው ይጠይቃል። የዛሬ አስር አመት እዚህ ላህል እንዲያረገኝ የምትሉ ከሆነ ዘችስ ማድረግ ትችላላችሁ። እሱም መልሶ መላልሶ ዲስአፖይንት ማድረጉ ነው። ያቆሙ ሰው ነው። በዛ ላይ ወንድ ነው ነው Anyways, ብዙ ቦታ እንደረገጥኩ ይገባኛል። ብዙ ሀሳብን ሼር ለማድረግ ስለፈለኩ የእናንተን ህመም ግዴታ ሰው የሚታመንላችሁ አትፈል ከዚ ሁሉም ህመም አለ ወደጋ መታስቤ ግን የኔጋም ህመም አለ። ጓደኞች ጋ፣ ቤተሰቦች ጋ፣ ኤብሪወር ህመም አለ። ግን ህመሙ አይደንቲቲያችን እንዲሆን አንፈልግም። ማንነታችን እንዲሆን አንፈልግም። ምክንያቱም ሂሊንግ የሚባል ነገር ስለምናቅ ሂል ማድረግን ስለምንፈልግ ኤልላለሁ